ታየውት ኑሪ አታባቂ አብቲኝ ነበር አንቺ ምንም ስህተት እንዳሰሪሽ እሺ እንዴት ልንገረው ጋሼ አውቃቸዋለሁ ልባቸው በይቅርታ አእምሯቸው በሚዛናዊነት የተሞላ ነው አንቺ ብቻ አትፍሪ ደፍረሽ ንገሪያቸው ሁሉንም ነገር ይረድሻል እሱማ ማታ ልነግረው አስቤያለሁ አይዞሽ እሺ እሱማ እኔም ማታ ልነግራቸው አስቤያለሁ አይዞሽ እሺ

እንደሱ እንዳልሆነ ማለቦች ያቁማል። ታዲያ ምንድን ነው ያስጨነቀ? ያው ለአባት እንዴት እንደምንነግራቸው ሳስበቃ ያስጨነቀ። እኔም በጣም ጨንቁ፣ ግን ደግሞ በጓደኞች ያበረታችነት ነው በአንተ ፍቅር አያልና ተከፋፍቼ ለነግረው ስል ነው የደወልከው። ጽናቴ ምንም የወገር እንዳለምንሽበት ነገር ማለት ምን ማለት ነው በዚህ ሰዓት ከአንተ ጋር ከመሆ ጽናትና ኬሮቤል እንግዲህ ሊጋቡ ቤሏቸውን ሲያዘገጃጁና እንዲሁም ሲለካኩ አይተናል ማለት ነው። በጣም ደስ የሚል ነው እንግዲህ መልካም ትዳር ብለናል ማለት ነው። ጽናትዬ፣ እንኳን ደስ ያለሽ። ከስንት ድካም በኋላ መታገስ ዋጋ አለው ይባል የለ። መታገስ ጥሩ ነው። በነገራችን ላይ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ፣ አላህ ከክፉ ነገር ይጠብቃችሁ። እንግዲህ ለቻናሌ ላይ አዲስ ከሆናችሁ ላይክ፣ እንዲሁም ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ መልሼ መጥቻለሁ። ጽናት እንግዲህ በጣም ደስ በሚል ትንብላለች ማለት ነው። የሰርጓን ዝግጅት እያዘገጃጀች ነው፣ ከእጮኛዋ ከኬራ ጋር ማለት ነው። እንግዲህ በጣም ደስተኛ ሆነዋል። ቤላዋን እየመረጠች ትገኛለች፣ ከስንት ድካም በኋላ ማለት ነው። እና በጣም ደስ የሚል ነው። ብዙ ነገር አለው፣ ብዙ የሚያስተምር ነገር አለው። እናም የብዙዎቻችሁ ምኞት ነው እንግዲህ የኪራና የጽናት መጋባት ማለት ነው። እንግዲህ ይጋባሉ ብለን ተስፋ እናደርጋለን። ያው እንግዲህ እያዘገጃጁ ነው እና በጣም ደስ የሚል ነው። የብዙ ሰው ምኞት ነው የሁለታቸውም መጋባት ማለት ነው። እንደኔ በጣም ነው ደስ ያለኝ። ጽናትዬ፣ እኔ ፈልቅልቅ እንኳንም ደስ ያለሽ። በጣም ደስ ይላል ማለት ነው እንግዲህ የአማረ ትዳር ያርግላችሁ፣ እንላለን። እናም ደግሞ የኬራ አባት ማለት ነው በጣም ደስ የሚል አባት ነው፣ መክሮ ምናምን ማንኛውም ነገር በጣም ደስ የሚል አባት ነው፣ የኬራ አባት ማለት ነው። እንዲሁም ደግሞ ለባለቤቱ ያለው ፍቅር ያለው አክብሮት ማለት ነው። በጣም ደስ ይላል አገላለጹ ምናምን፣ በጣም ደስ የሚል ነው። በነገራችን ላይ ማለት ነው አባትዮ፣ እና እንግዲህ ያጣፍጥላችሁ፣ መልካም ትዳር ያድርግላችሁ፣ የምትወልዱ ያድርግላችሁ፣ የምትከብዱ ነው የምንለው። በጣም ደስ የሚል ነው። የሁሉም ሰው ምኞት ነው። እንግዲህ ከብዙ እንትን በኋላ አሁን እንግዲህ ሊጋቡ ነው። በሌላ ቪዲዮዋቸው እንግዲህ እንጠብቃለን ሰርጋቸውን። የዛሬው እንግዲህ ዝግጅታቸውን ነው እንትን ያሉት ማለት ነው። እና ቀጥሉበት እንላለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬው ቪዲዮ ይህንን ይመስላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ